ሰላም ሰላም፣ እንዴት ናችሁ? ውድ የኢንፎቴንመንት የዩቲዩብ ቻናል ቤተሰቦች፣ ነኝ ፋሲል ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። በተለይ ደግሞ ዛሬ ይዤላችሁ የቀረብኩት ከዲቪ ጋር የተያያዙ ጉዳዮችን ነው። ባለፉት ሶስት ተከታታይ ቪዲዮዎች እንደምታስታውሱት አንደኛ ዲቪ የሚወጣበት ጊዜ በቀረበበት ወቅት የዲቪ ሎተሪ ለማየት ወይም ደግሞ የዲቪ ውጤታችን ለማየት ምን ማድረግ እንደሚያስፈልገን ተገልጬላችሁ ነበረ። ከዛም በኋላ በነበረው በተከታዩም ቪዲዮ ቢሆን በተለይ ደግሞ ዲቪ ወጥቷል ከተባለበት ጊዜ ጀምሮ ደግሞ የኮንፈርሜሽን ነምበራችን ኢንቫሊድ እያለ ያስቸግር ነበር። ይሄ ደግሞ በወቅቱ ወይም ይወጣል በተባለበት ሰዓት ላይ ወዲያውኑ ስላልተለቀቀ ያስቸግረን እንደነበረ ገልጬላችሁ ነበረ። እንደዚሁም ደግሞ ዛሬ በለቀኩት ደግሞ ትናንትና፣ ይቅርታ በለቀኩት ቪዲዮ ደግሞ በተለይ ደግሞ ዲቪ ላይ አሁንም ሊያስቸግሩ የሚችሉ ነገሮች ምንድን ናቸው፣ ወይም የዲቪ ውጤታችንን በትክክል እንዳናይ ወይም ደግሞ በትክክል ውጤታችንን እንዳንመለከት ሊያደረጉ የሚችሉ ልንሳሳታቸው የምንችላቸው ሆኖም ግን በጥንቃቄ ልንሞላቸው የሚገቡ ነገሮች ምንድን ናቸው የሚል ሶስት ተከታታይ የሆኑ ቪዲዮዎችን እንደዚሁ ለቅቄላችሁ ነበር። በተለይ ደግሞ ሶስተኛው ቪዲዮ ደግሞ ወይም የትላንትና የተለቀቀው ቪዲዮ ደግሞ እናንተ ለነበራችሁ ብዙ ጥያቄዎችን መልስ ሰጥቷቸዋል ብዬ ተስፋ አደርጋለሁ። ለማንኛውም ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ደግሞ በእርግጥም በ2026 ላይ ዲቪ ቢወጣልን ወይም ዲቪ ቢደርሰን ከዛ በኋላ ከኛ የሚጠበቁ ወይም ማድረግ ያለብን ነገሮች ምንድን ናቸው፣ ከኛ ምን ያስፈልገናል ወይም ደግሞ በቶሎ ልናደርጋቸው የሚገቡ ነገሮች ምን እንደሆኑ ነው ዛሬ የሚገልጽ ቪዲዮ ነው ይዤላችሁ የቀረብኩት። እያንዳንዱን ቅደም ተከተል ጠቅላላ አርጌ ለማቅረብ ሞክራለሁ። ይህን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። እንደዚሁም ደግሞ ለሌሎችም ስለሚጠቅም ይህንን ቪዲዮ ሼር አድርጉላቸው። ይህንን የኢንፎቴመንት ቻናል ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደረጉ፣ እንደዚሁም የደወል ምልክት መጫናችሁን እንዳትረሱ ላሳስባችሁ እወዳለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። በተለይ ከሁሉ በላይ ማወቅ ያለብንና ማሰብ ያለብን ትልቁ ነገር አንድ ሰው ዲቪ ወጣለት ወይም ዲቪ ደረሰው ማለት የአሜሪካ ቀጥታ አሜሪካ ይገባል ማለት አይደለም፣ ወይም ደግሞ ቪዛ ያገኛል ማለት አይደለም። ዲቪ ከደረሰው አንድ ሰው በተወሰኑ ጊዜያት ውስጥ ሊያደርጋቸው የሚገቡ ቅደም ተከተሎች እና ከሱ ምን እንደሚፈለግ አብረን እንመለከታለን ማለት ነው። ስለዚህ ሁልጊዜም ቢሆን መመሪያዎችን መከተል በጣም አስፈላጊ ነው። ታዲያ ምን ምን አይነት መመሪያዎች አሉ እና ምን ምን ነገሮችን መሙላት ማድረግ አለብን የሚለውን እንመልከት። መጀመሪያ ትልቁ ነገር በፍጥነት እርምጃ መውሰድ ነው። ምክንያቱም የተወሰነ ቁጥር ያላቸው ቪዛዎች ብቻ ስለሚገኙ እና በተለይ ደግሞ እስከ መስከረም 30 2026 ድረስ መሰጠት ያለባቸው ስለሆኑ የቪዛ ማመልከቻ ሂደቱን በተቻለ ፍጥነት መጀመር በጣም አስፈላጊ የሆነ ነገር ነው። ስለዚህ በተቻለ መጠን እስከ መስከረም 30 2026 ባለው ጊዜ የቪዛ ማመልከቻ ሂደቱን ማፍጠናችሁ በጣም አስፈላጊ ነው። ዲቪ የደረሳችሁ ከሆነ ማለት ነው። ከዛ በኋላ ምንድን ነው የሚደረገው ካላችሁ ደግሞ ዲኤስ 260 የተባለ ደግሞ ቅጽ አለ። ይሄ ቅጽ የኢሚግሬሽን ቪዛ ማመልከቻ ነው። ስለዚህ ይህንን ዲኤስ 260 ቅጽን መሙላት በጣም አስፈላጊና ግዴታም የሆነ ነገር ነው። ከዛ በኋላ በቆንስላ ኤሌክትሮኒክ ማመልከቻ ወይም ደግሞ ሲኢኤሲ በሚባል ማመልከቻ ማዕከል ደግሞ ድረገጹ በዲኤስ 260 የተባለውን የኢሚግሬሽን ቪዛ ማመልከቻ ቅጽ መሙላት ያስፈልጋል። ከዛ ለዚህ ለዚህ ለምንሞላው ወይም ደግሞ ዲቪ የደረሳቸው በሙሉ ለሚሞሏቸው ወይም ለሚሞሉት ለዚህ ቅጽ ትክክለኛ የሆነ መረጃ እና ማስረጃ ማቅረብ አለባቸው። ታዲያ እነዚህ ማስረጃዎች ምን ምን ያካተቱ ሊሆኑ ይገባል ካላችሁ፣ ደግሞ በተለይ ዲቪ ከደረሳችሁ ከእናንተ ጋር ወደ አሜሪካ የሚሄዱ ሰዎች ዝርዝር የቤተሰብ አባላችሁ ከሆኑ የቤተሰብ አባሎቻችሁን መረጃ ማካተት ያስፈልጋችኋል ማለት ነው። እንደዚሁም ደግሞ ከእናንተ ጋር የማይሄዱ እንኳን ቢሆን ሁሉንም ልጆች ልጆች ካላችሁ ልጆቻችሁን መዘርዘራችሁ በጣም አስፈላጊ ነው ማለት ነው። እንደዚሁም ደግሞ 16 ዓመት ከሞላቸው ጊዜ ጀምሮ የኖሯችሁባቸውን ቦታዎችም መዘርዘራችሁ በጣም አስፈላጊ ነው። ስለዚህ እነዚህ እነዚህን ነገሮች በሰነድ መልክ ታዘጋጃላችሁ ማለት ነው። ስለዚህ የሚፈለጉ ሰነዶችን በሙሉ ማሰባሰባችሁ በጣም አስፈላጊ ነው ማለት ነው። ስለዚህ የቪዛ ማመልከቻችሁን ለመደገፍ ደግሞ በርካታ ሰነዶችን መሰብሰብ ያስፈልጋቸዋል። እነዚህ ደግሞ ምን ማለት ናቸው? አንደኛ ፓስፖርት ሁለተኛ ለእናንተ የሚሆን የትዳር ጓደኛ ካላችሁ ለትዳር ጓደኛችሁ ወይም ደግሞ ከእናንተ ጋር ለሚሄዱ ልጆች ቢያንስ ወደ አሜሪካ ከገቡበት ቀን ጀምሮ ለስድስት ወራት የሚያገለግል ማረጋገጫ ያስፈልጋል ማለት ነው። የመረጃ ማረጋገጫችሁን መመዝገባችሁና መያዛችሁ በጣም አስፈላጊ ነው ማለት ነው። ይሄ ወሳኙ የሆነውና ለመሄድ ወይም ደግሞ ቪዛውን ለማግኘት የሚያስፈልጋችሁ ነገር እንደሆነ እዚህ ጋር ልብ ልትሉ ይገባል። ስለዚህ እነዚህ መረጃዎች ካላሰባሰባችሁ ግን ቪዛችሁ ልታገኙ አትችሉም ማለት ነው። ሌላው ነገር ደግሞ የትምህርት ማስረጃ ወይ የስራ ልምድ ማረጋገጫ። እንደ ዋና መልካች ወይም ደግሞ የሁለተኛ ደረጃ ዲፕሎማ ወይም ደግሞ ሌሎችም ተመጣጣኝ የሆኑ ማስረጃዎች ካሏችሁ እነዛ ማስረጃዎች ማሰባሰብ ይኖርባቸዋል። ወይም ደግሞ ባሳለፋችሁት አምስት ዓመታት ውስጥ ቢያንስ ሁለት ዓመት የስራ ልምድ ወይም ደግሞ ቢያንስ የሁለት ዓመት ስልጠናና ልምድ ወይም የስራ ልምድ ያስፈልጋችኋል ማለት ነው፣ ወይም ሊኖራችሁ ይገባል ማለት ነው። ስለዚህ የአሜሪካ የሰራተኛ ዲፓርትመንት ደግሞ አለ የራሱ የሆነ መረጃዎችን ይሰበስባል። ስለዚህ በዚህ በኦንላይን የሚሰበሰብ መረጃ ላይ እነዚህ ነገሮች በሙሉ ታካትታላችሁ ማለት ነው። ሌሎችም ደግሞ የምስክር ወረቀቶችም በአጠቃላይ ተቀባይነት ያላቸውን የምስክር ወረቀቶች ብቻ ማሰባሰብ ይኖርባቸዋል። ከዚህ ውጭ ያሉ ነገሮችን ግን በፍጹም ተቀባይነት እንደሌላቸው ልታስታውሱ ይገባል ማለት ነው። ሌላው ነገር የልደት የምስክር ወረቀት ያስፈልጋቸዋል። ለእናንተም ይሁን የትዳር ጓደኛ ካላችሁ ለትዳር ጓደኛችሁ እና ለልጆቻችሁ እና ዋናውንና የተረጋገጠውን ቅጂውን ማዘጋጀታችሁ በጣም አስፈላጊ ነው። ስለዚህ ብዙውን ጊዜ ደግሞ የረጅም ቅጽ የልደት ምስክር ወረቀቶች ናቸው ተቀባይነት የሚኖራቸው። ስለዚህ ያንን ማዘጋጀት በጣም አስፈላጊ ነው። ሌላው የጋብቻ የምስክር ወረቀት ነው ካላችሁ ማለት ነው። ስለዚህ ዋናውን ወይም የተረጋገጠውን ቅጂ ማዘጋጀት አለባችሁ። ይሄ ብቻችሁን ካልሆናችሁ ወይም ደግሞ ነጠላ ካልሆናችሁ እና ጋብቻ ካላችሁ፣ ልጆች ካሏችሁ፣ እነዚህን ሁሉ ነገሮች ካሏችሁ ይህንን ሁሉ ማሰባሰብ አስፈላጊ ነው። ከሌላችሁ ደግሞ ያው እነዚህ አይጠበቁባችሁ ማለት ነው። ሌላው የፖሊሲ የምስክር ወረቀቶች ናቸው። ይሄ ማለት ከተወለዳችሁበት ሀገር አሁን ካላችሁበት ከምትኖሩበት ሀገርም ማለት ነው። ለምሳሌ አንዳንድ ጊዜ የተወለዳችሁበትና አሁን የምትኖሩበት ሀገር ሊለያይ ይችላል። ለማንኛውም ከተወለዳችሁበትም ሀገር ይሁን አሁን ካላችሁበትም የመኖሪያ ሀገር ከ16 ዓመታችሁ ጀምሮ ከአንድ ዓመት በላይ የኖራችሁባቸው ማንኛቸውም ሀገሮች ቢኖሩ እነዚያን ማካተታችሁ በጣም አስፈላጊ ነው። ሌላው ደግሞ ያው እርግጥ በአብዛኛው ኢትዮጵያ ውስጥ ወታደራዊ መዝገብ ላይኖር ይችላል፣ ግን ምናልባት ምናልባት ካለ ግን እነዚህ ማሰባሰብ በጣም አስፈላጊ ነው። ሌላው የገንዘብ ሰነዶች ናቸው ምክንያቱም የገንዘብ ማረጋገጫ ከሌላችሁ ሄዳችሁ ሸክም ነው የምትሆኑት ተብሎ ሊታሰብ ስለሚችል እዚህ ላይ በጣም ጥንቃቄ ማድረግ ይኖርባችኋል። ማረጋገጫ ሊኖራችሁ ይገባል ማለት ነው። ይህ ደግሞ የራሳችሁን የገንዘብ ማስረጃ ወይም ደግሞ ከአሜሪካ ዜጋ ወይም ሕጋዊ ቋሚ ነዋሪ የገንዘብ ድጋፍ ለመስጠት የተስማማችሁበት አይ 134 የሚባል ቅጽ አለ። የድጋፍ ቃለ መሐላ ነው። እሱንም ሁሉ ሊያካትት ይችላል። ግን ይሄ ሲባል ምንድን ነው ሁል ጊዜም ነገሮቹ በሙሉ አንድ አይነት ናቸው ማለት አካሄዳቸው አንድ አይነት ነው ማለት ግን አይደለም። አንዳንድ ጊዜ ሁኔታዎች ሊለያዩ ስለሚችሉ ሁል ጊዜ ይሄ ነገር ያስፈልጋል ማለት ላይሆን ይችላል። አንዳንድ ጊዜ ግን እነዚህ ነገሮችም በአብዛኛው ልትጠየቁ ስለምትችሉ ማለት ነው። ሌላው ነገር ሁለት የቅርብ ጊዜ የፓስፖርት መጠን ያላቸው ፎቶግራፍ ያስፈልጋቸዋል ሁለት በሁለት ኢንች የሆነ ወይም ደግሞ 51 በ51 ሚሜ የሆነ ማለት ነው ለእያንዳንዳቸው አመልካቾች። ምክንያቱም ያን ጊዜ ዲቪ ስንሞላም ቢሆን የሚያስፈልገው የነበረው ልክ እንደዚህ አይነት ነበር። አሁንም ቢሆን የቅርብ ጊዜ ፎቶግራፎች፣ የፓስፖርት ሳይዝ ያላቸው ሁለት ፎቶግራፎች ያስፈልጋሉ። ሌላው ነገር ደግሞ የህክምና ምርመራን በጣም አስፈላጊ ነው። የእናንተም ይሁን የቤተሰብ አባላት ካላችሁ ደግሞ የቤተሰብ አባላችሁ፣ በተለይ ደግሞ እነዚህ ነገሮች በጣም በጥንቃቄ የሚያዛችሁ የህክምና ምርመራችሁን በጣም በጥንቃቄ የሚያዛችሁ በጣም አስፈላጊ ነው። ከዛ በኋላ ይሄን ሁሉ እንግዲህ በኢትዮጵያ ውስጥ ወይም ደግሞ አዲስ አበባ የሚገኙ የአሜሪካ ኤምባሲ ወይም ደግሞ በተፈቀደ የቆንስላ ጽህፈት ቤትም ቀርባችሁ ይሄንን ምርመራችሁን እና የህክምና ማስረጃችሁን ታስገባላችሁ ማለት ነው። ስለዚህ ይሄን ሁሉ የምታስገቡት ደግሞ በታሸገ ፖስታ ውስጥ ነው። ስለዚህ ለቪዛ ቃለመጠይቅ ይዛችሁ እንድትሄዱ ስለምትጠየቁ ማለት ነው። ታዲያ ከዛ በኋላ የቪዛ ክፍያ ማረጋገጫ ያስፈልጋቸዋል። የቪዛ ክፍያ ማረጋገጫውም የግድ ማዘጋጀት ይኖርባቸዋል ማለት ነው። ስለዚህ እነዚህን ሁሉ ነገሮች ማድረጋችሁ ለዛ ጊዜ ዝግጁ እንድትሆኑ ያደርጋችኋል ማለት ነው። የቃለ መጠይቅ ቀጠሮ ደብዳቤ፣ ይሄ ደግሞ ማለት ዲኤስ 260 ከተሰራ በኋላ የምትቀበሉት ነው ማለት ነው። ከዛ በኋላ ምንድን ነው የሚሆነው? የኬሲሲ የተባለው ወይም ደግሞ የኬንታኪ የቆንስላ ማዕከል በአዲስ አበባ በሚገኘው በአሜሪካ ኤምባሲ በኩል ቀጠሯችሁን ያስይዛችኋል። ይሄ ቀጠሯችሁ ደግሞ በኢሜላችሁ ይደርሳችኋል ማለት ነው። ስለዚህ የዛ ቀን የቀኑ ሰዓቱ እና ቦታው ሁል ጊዜ አስቀድሞ ስለሚላክላችሁ በዛች ሰዓት መገኘታችሁ በጣም አስፈላጊ ነው። ይሄ እንደ አንድ ብቃት ስለሚታይ ማለት ነው። ስለዚህ የዛ ጊዜ ደግሞ ምኑ ነው የምትመለከቱት? ይሄ ኢንትራንት ስታተስ ቼክ የሚባለውን ድረገጽ እንድትመለከቱ ነው፣ ያው መመሪያ የሚሰጣችሁ ማለት ነው። ስለዚህ እነዚህን ሁሉ ነገሮች አዘጋጅታችሁ በቀኑና በሰዓቱ በትክክል በቦታው ላይ መገኘታችሁ በጣም አስፈላጊ ነው። ስለዚህ በዚህ ጊዜም ደግሞ ቀደም ሲል የገለጽኳቸውን ከላይ የተጠቀሱትን እያንዳንዳቸውን ሕክምና ማስረጃችሁንም ይሁን ሌሎችንም አጠቃላይ የሚያስፈልጋችሁን ሰነድ አዘጋጅታችሁ ማቅረባችሁ በጣም አስፈላጊ ነው ማለት ነው። ስለዚህ በሁሉም እንደዚሁም ደግሞ ቤተሰብ ያላችሁ ከሆነ ደግሞ ቤተሰቦቻችሁን በሙሉ በዛ ቃለ መጠይቅ ላይ መገኘታቸው በጣም አስፈላጊ ነው ማለት ነው። ስለዚህ እንደዚህ ነው የሚደረገው ማለት ነው። ታዲያ ከቃለ መጠይቁስ በኋላ ከቃለ መጠይቁ በኋላ ምናልባት ቪዛው ሊፈቀድላችሁ ይችላል። ቪዛው ከተፈቀደላችሁ ቪዛው ፓስፖርታችሁ ላይ ተለጥፎ ነው የሚሰጣችሁ። ስለዚህ መቼና እንዴት እንደሚመለስላችሁ ይነገራችኋል። በቪዛው በቪዛው ገጽ ላይ ያለው ማንኛውንም ስህተት መፈተሻችሁ ደግሞ በጣም አስፈላጊ ነው። ሌላው ደግሞ ቪዛው ላይፈቀድላችሁ በሚችልበትም ሁኔታ ሊፈጠር ይችላል። ስለዚህ ቆንስላው መኮንኑ እያንዳንዱ ምክንያት ይነግራችኋል። ውድቅ ከተደረገ ወይም ቪዛውን ካልተቀበላችሁ ወይም ቪዛው እንዳይሰጣችሁ ከተወሰነ ማለት ነው። ስለዚህ አንዳንድ ውድቅ የተደረጉ ማመልከቻዎች ተጨማሪ አስተዳደር ሂደቶችም እነዚህ እነዚህ ነገሮች በመሀል ሊኖሩ ይችላሉ ማለት ነው። ከዛ በኋላ እነዚህ ሁሉ ነገሮች ከተደረጉ በኋላ እንግዲህ ቪዛውንም በእጃችሁ ካስገባችሁ በኋላ ቀጥታ ወደ አሜሪካ በረራ ታደርጋላችሁ ማለት ነው። ስለዚህ ቪዛውን ከተቀበላችሁ በኋላ በላዩ ላይ ከተጠቀሰው ጊዜ ጀምሮ በስድስት ወራት ውስጥ ወይም ደግሞ ከዛ በፊት ወደ ዩናይትድ ስቴትስ መግባት ይኖርባቸዋል ማለት ነው። ከዛ በኋላ ከአሜሪካ ኤምባሲ የታሸገው የሰነዶች ፓኬት ትቀበላላችሁ። ይሄ የሚከፈት አይደለም። ይህን ፓኬት በአሜሪካ ወደብ ላይ ላለው የኢሚግሬሽን ኦፊሰር ነው የምታቀርቡት። ከዛ በኋላ ህጋዊ ቋሚ ነዋሪ ይሆናሉ ትሆናላችሁ ወይም እና ግሪን ካርድ ትቀበላላችሁ። እነዚህ እነዚህ ነገሮች በሙሉ ይመረምራሉ ማለት ነው። ስለዚህ ወዲያውኑ ግሪን ካርድ ልትቀበሉ ትችላላችሁ፣ ወይም ደግሞ ህጋዊ ቋሚ ነዋሪ ልትሆኑ ትችላላችሁ ማለት ነው። ግን እዚህ ውስጥ ግምት ውስጥ ማስገባት ያለባችሁ ደግሞ ሌላ ጥንቃቄ ልታደረጉባቸው የሚገቡ ነገሮች ደግሞ ምንድን ናቸው? በተለይ ደግሞ ከዲቪ ሎተሪ ጋር በተያያዘ ወይም ደግሞ ዲቪ ሎተሪ አጠቃላይ ውጤታችሁን ከማየት ጋር በተያያዘ ምንድነው ትልቁ የሚሳሳቱት፣ ብዙዎች ለአጭበርባሪዎች ስለሚዳረጉ ነው። የተለያዩ አይነት ተገቢ ያልሆኑ ወይም ደግሞ ትክክለኛ ያልሆኑ ዌብሳይቶችን እና ኢሜሎችን እያሳሳቱ እየተቀበሉ ዲቪ ደርሷቸዋል እንደዚህ ነው እያሉ ብዙ አይነት ማጭበርበሮችን ያደርጋሉ ወይም ደግሞ ያጭበረብራሉ። ስለዚህ በዚህ ወቅት በጣም ጥንቃቄ ማድረግ ያስፈልጋል። የዲቪ ውጤታችሁን ማወቅ ካለባችሁ ጊዜ ጀምሮ የራሳችሁን ኮንፈርሜሽን ነንበር ራሳችሁ መያዝ አለባችሁ። ውጤታችሁን በተቻለ መጠን ራሳችሁን ብታዩ በጣም የተሻለ ነው ማለት ነው። ስለዚህ ይሄ ነው ማለት ነው። ከላይ የጠቀስናቸው ናቸው እያንዳንዳቸው ነገሮች ለቪዛ እንዲሰጣችሁ ምክንያት የሚሆኑ እንደዚሁም እንደ ማስረጃ ሊሆኑ የሚችሉ ነገሮች ናቸው። ስለዚህ ቀደም ሲል መግቢያ ላይም እንደገለጽኩላችሁ አንድ ሰው ዲቪ ደረሰው ማለት ቪዛው ይሰጠዋል ወደ አሜሪካ ይሄዳል ማለት አይደለም። ስለዚህ ለዲቪው ልትመረጡ ትችላላችሁ፣ ሆኖም ግን ቪዛ ላታገኙ ትችላላችሁ። እነዚህ ነገሮችም አስቀድማችሁ ግምት ውስጥ ልታስገቡ ይገባል ማለት ነው። ስለዚህ እንግዲያው ዲቪ ለደረሳችሁ በሙሉ በድጋሚ እንኳን ደስ አላችሁ ላለው ታዲያ ይሄ የመጀመሪያው ደረጃ ቢሆንም የመጨረሻው ደረጃ ግን እንዳልሆነ ልብ ልትሉ ይገባል። ከዚህ ሁሉ በላይ በጣም የሚያስፈልገው ነገር ቪዛውን በእጃችሁ ማስገባት ነው። ቪዛውን በእጃችሁ አስገባችሁ ማለት ቀጥታ ወደ አሜሪካ የመሄድ አጋጣሚውን ታገኛላችሁ ማለት ነው። ይህን ቪዲዮ ለሌሎችም ሼር አድርጉላቸው። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ ደግሞ ተመልሰን እንገናኛለን። እስከዛው ድረስ መልካም ጊዜ።